አዎ እኔ እኔ እዚያን ጊዜ ያልኩሽ እንትና አውቀዋለሁ እሷ ነች እንጂ ቮይስ ላክችል አውቀዋለሁ ብለሻል። አይ በሰዓቱ እንዲታረቁ ነው ያደረግኩ። ደህና ልጅ መሆኑን ተስማምተው እንዲኖሩ እሷም እኮ እንደተስማማች ነበር። በቃ እሱም በቃ ነገሮች ሁሉ እንደሚበርድ ነበር ያሰብኩት። ነገሮች ሁሉ ተነጋግረው እንደሚበርድ ነበረ። እና ያማ አለፈና፣ ማሚዬ ያማ አለፈና እኮ ትልቅ ችግር ተፈጠረ። ከእሱ አልፎ የሌላ ሰዎችን ብር እንደወሰደ ከሱ አልፎ ብዙ ነገር እንዳደረገ መጣ መጣ። እንደዚህ አይነት ነገር መጣ። አንቺ ምን አልሽ? አይ እኔ አውቅ ነገር ከዚያ በፊት ይኸውላችሁ ይቅርታ በጣም ስላደረኳቸው፣ አንደኛ ይቻ አማራ ሳይንት የምትባለው መረጃ ታምጣ። ያለበለሳ እሷ ምጁ አለባት። ለትንሿ አላቃትም የሚባል ነገር የለም። ትንሿን አታቃትም፣ ግን ስለሷ በውስጥ ታወራለች፣ በውስጥ ትፈተፍታለች። ትንሿን እንደዚህ አይነት ችግር ውስጥ ለእንትን ለማለት ያወራሉ፣ ይፈተፍታሉ ማለት ነው። ምክንያቱም አላቃትም ከተባለ ስለ ትንሿ ማውራት አይጠበቅባቸውም። አለቀ። ስለዚህ ትንሿን ታቋታላችሁ። ከእናንተ የበለጠ ግንኙነት ከልጅቷ የበለጠ ግንኙነት ያላችሁ ደግሞ ወንዱ ጋር ነው። ወንዱ ጋር ያላችሁን ችግር ትፈታላችሁ። እኔ አሁን እዛ ሄዳለሁ። አማራ ሳይንት የት ነው የምትኖረው? አሪ ምኑን የምኑን ለምሳሌ፣ ብዙ ሪከርድ ነው ያለው። ምኑን ልላክ ነው? እንደ አሁን ሪከርድ ልታወጪ አይደል? እንደ ብዙ ነገር አውርተናል። ብዙ ነገር እሷ ታውቃለች። ለእኔ አውቅ አይደለም። ያወራችኝ በስነስርዓት አስባበት አልማበት ነው ያወራችኝ። ብለሽ ነው የሄድሽው አይደለም? ማሚ ደግሞ ክዳሽ አለች። ምክንያቱም አንቺን ለመገመት ነው፣ ልክ እንዳሁኑ ሪከርድ እንደምታወጭባት። ያ ብቻ አይደለም እኮ እሷ ሪከርድ ያረገችው እኮ። እኔ ይኸውልሽ፣ እሷ አጥፍተዋል ለሌላ ሰው አዎ ይላል። አዎ ይላል እኮ፣ የወጣሽው እኮ አንቺ ሪከርድ ልታመጪ ነው የወጣው። ማሪ አጣሁት፣ ዲሊት አድርገዋለህ። ስለዚህ አንቺ ምንድን ነው ያደረግሽው? ወደ ሌላ ሰው ፎርዋርድ እንደምታደርጊ ነግረውናል። ታደርጊያለሽ፣ እራስሽ በአንደበትሽ እየተናገርሽ ነው። ፎርዋርድ የተደረገውን ነገር አምጪ፣ በቪዲዮ ውጪ፣ ያለበለዚያ አንቺና ማሚ አዳምጪኝ አዳምጪኝ። አሁን አማራ ሳይን እራስሽን ማጣት ምት እኔ በቪዲዮ ጥሩ ሁናፍ እኮ መጣም ስለ እነሱ የምታወራኝ ሳናት እኔ የታውቃለሁ ምን ብዬ ነው በቪዲዮ ሞጠው ወይስ ደግሞ የችግሩ ትነስ ነው ማሚ መጣ ስለሳ ስታወራሽ እኔ አዳምጪኝ እድል ስጭኝ። ማሚ መታ ስለ ትንሳ ስታወራሽ አንቺ የምታውቂውን መረጃ ለመረጃ ብለሽ ወደ ሌላ ሰው ፎርዋርድ ታደርጊያለሽ ቢኮዝ ታወራሻለች ማሚ ነገር ግን አንቺ ያ ሁሉ ነገር ሲፈጠርና ሲበጠበጥ ትንሿን አላውቃትም በሚል ተንካሻ ምክንያት እንድትጠነቀቅ ወይም ደግሞ አረ እንደዚህ ነው እንድትል አላደረግሻትም። ምክንያቱም አሁንም ስታወሩ ግንኙነት አላችሁ። ስለዚህ ማሚ ያታምንሽ ወገሽም ጠለሽ ማሬ አዳም ጭኝ አንድ ጊዜ ተጨማሪ ልስጥሽ። አማራ ሳይንት እዛ ላይ አንደኛ፣ ይኸውልሽ አሁን ረጋ ብለሽ እንድትሰጪ ነው መረጃው የምፈልገው። የመጀመሪያ ክራይቴሪያሽ ቪዲዮ ውጭልን ለምዳታ ለምትናገሪው ነገር ኃላፊነት ትወስጃለሽ። ኖ ኖ ኖ፣ ይኸውልሽ እዛው ዱባይ አረብ ሀገር ከሆንሽ ይኸውልሽ፣ ቀላል ነው፣ የትም ምንም ነው። ኖ ኖ፣ ለምትናገሪው ነገር ኃላፊነት እንድትወስጂ ነው። ሌላ ምንም አይደለም፣ ሌላ ምንም አይደለም። ለማስፈራራት ለምናምን አይደለም። እሺ፣ እንዴ ለሀኔ ለዛ እንዳትገነዘቢ። ሁለተኛ ደግሞ ልጁን ታውቂዋለሽ አታውቂውም? እንደውም የታውቄ እኔ እኮ ማለት ነው እኮ። ሴትዮዋን የምታወራኝ እኔ የታውቃለሁ? እንደምን አገባኝ? እኔ ያወራችሁት። ምናልባት ልጁ የምታውቂው ከሆነ ብር አበድረሺው። የእነሳሪ ሁለት ቀን ሶስ ንት ኖ አላየው የላክሽልኝ በቲክቶክ ልከሽልኝ አላየው ስል፣ በእንትን ደግሞ ልከሽልኝ አላየው ስል እንደገና ደውለሽ ሂጂማ እነ ሳሪ ምንድን ነው ያሉሻለች አቃጣሪ ብለውሻል ሂጂና ብለሽ የደውለሽልኝ አይደል ያየሁት ሲጀምር ማሚ

ማንም እሷ ነች የምትልክሊ፣ ለምትለው ነው አንቺ፣ ስትልክሊ ነው የምልክሽ፣ ስትጠይቂ ነው ለጠየቅሽ መልስ ምሰጥሽ። መጨረሻ ላይ እኔ ልጁንም እኮ አምኜው እዚህ የልደት ልደቴን ሲያከብሩ እኔ እዚያው ቤት ውስጥ ነበርኩኝ ብሎኛል። እዚያው ላይፍ ላይ ነው የእሱ ልደት ሲከበር እነ ትንሿ ኬክ ሰርተው ሲያከብሩ እሱ ውስጥ ነበርኩኝ አለኝ። አመንኩት። እንደገና ደግሞ ምናለኝ ዱባይ ሄጀኩ ኮ ማዳሟ ጋር በስንት መከራ ነው ተነጋግረን የወጣ ነው። እዚያ አስራ አምስት ቀን ቆይቼ መጥቻለሁ አለኝ። አመንኩት እና ይሄ ልጅ ደግሞ እኔ እናትና አባቴ ወያኔ ገዶብኛል። እናት ወሎዬ ነበረች ላይ አይዞ እኔም ወሎዬ ነኝ እናት ነብዬ እኔ እሱ። ከበር ለማድረግ ሞክሬያለሁ፣ ሁለቱ እንዲታረቁ እሱን ከበር ለማድረግ ይሄ አይዋሽም፣ አምኘዋለሁ። በቃ አምኘዋለሁ አምኘዋለሁ። አሁን ችግር የለም። አሁን እንደምታቀቁ አንቺ ስለሱ ታወሪያለሽ፣ እሷ ትቀበላለች። ይህ ሁሉ ነገር ሲሆን ሁለታችሁም አፍናችሁ ዝም ብላችኋል። ምክንያቱም እንግዲጧ ችግር ላይ እስከምትወድቅ ደረስ አዳምጅ ሳሬ፣ አፍን ማየት አይደለም እሱ ታወራች

ካላስ በቪዲዮ ካልወጣሽ ደግሞ እዚህ ጋር ፕሮፋይል ያደረግሱ ልጅሽ አለ፣ እሱን እናወጣዋለን፣ እንለጥፋለን። ብትወጪው ሆነ የሚቸገር ልጅና ልጅ ምን ትታደረገን ነው እኮ አንቺ ለልጅ አንቺ ለልጅሽ እናት ስቶሪ ሲድረስ አንቺ በቪዲዮ ተወጫለሽ። ምክንያቱም አንቺና ምንድና የምታሴሩት

ሌላ ሰው ወደኛ ላከ። ስለዚህ አንቺና ራሱ የምታቁት ነገር አለ። እኔ ለጓደኝ ስናወራ እንደዚህ እንደዚህ ብላለች እሷ ታውቀዋለች ወይ ብዬ ለእሷ ሸራርጌላታለሁ። አውረተዳል ከጓደኛ አዎ እንዴት ታውቃለች ወይ ካወቀችማ አሁን ደግሞ ልትወስድ ያት አደለችም ወይ ከወሰደቻ ችግር ላይ ትጥላለች ብላን እሷ ላንቺ የላከችልሽ አራትነትም በጓደኛ ጋር ስናወራ ነው። አላውቃትም። ስለማሚ ምን ትክክል ተመችቶኛ። ግን ማሚ ምን አለች? አንቺን በዛ አይነት ሁኔታ ሳይሆን የምትልሽ ማሚ አታምንሽ። አንቺ ምክንያቱም አሁን እንዳ አንቺ፣ ሳሪ ማመን አለማመን የራሷ ጉዳይ ነው። እስከዛሬ የምታወራውን እኳን ያላወጣሁባትም አላኩባትም የአሁኑ ግን ማሚ እሱን እንደምታውቀው እንደገና ደግሞ አለላን እነሱን እሷን እሱን ያገናኘችው እሷ እንደሆነች መቶ ሺህ ብር እንደሚቀጥረው እንደውም መቶ ሺህ ብር አለላን አስር ሺህ ብር ሲቀጥረው ትንሿ እኮ የዛን ዕለት አላቅም ብላለች። እንዴት አወቀ ብዬ ስላት እሷ ማሚ ለእኔ ነግሮኛል። እሱን ያቀጠራልኝ ስራ እንዲያስገባው እነሱ ዘንድ ያደረስኩት እኔ ነኝ ብላለች። እና ምን አገባኝ እሷ ናት። እንግባባ ነበረ

አለላ ልጇ ስለሆነ ስለምትወደው እነሱ ጋር ያገናኘችው ስራ እንዲሰራ እሷ እንደወሰደችው ነግራኛለሁ። ራሳቸው ናቸው ያገኙት፣ እኔ ጋ እየመጡ እነሱ ያውቁታል። አለላ እኮ ይተዋወቃሉ። ገና ጥሩ። አረ ቴግደልሽ ምንድን ነው ምታዋሩይ? አሁን ምን ያላችሁ፣ ሁለታችሁ በደንብ መስማማት ማውራት አለባችሁ። ችግሩ ምን መሰላችሁ? ከይቅርታ ጋር ሌቦች ሲሰርኩ ምንም አይጣሉም፣ ሲካፈሉ ይጣላሉ። እኔ እኮ ማደንቤት ነው የምሰራው። ምን አገባኝ ነው እንደሞ ነው፣ አልወጣም

ወይም ደግሞ እሷ ሌላ ነገር ታደርጋለች ብዬ ስላሰብኩ ማለት ነው። አንቺ ምንድን ነው የምታረጊው ነው? ከኋላ ያላችሁ ነገር ምንድን ነው? አሁን እድል ስጪኝ። ሲጀመር ማለት ነው እኔ የምልክባት ቢሆን በዚህ በችግር ሰዓት ይሄ እንደዚህ አይነት ነገር እያለ እሷ ለእኔ ህን ሪከርድ አታደርግም ነበረ። እኔን ካወቀች ደግሞ አሳልፋ ትሰጠኛለ ብላ ትህል ነበረ። ሲጀመር እኔ እንደዛ እንደማድረግ ታውቃለህ። ሁልጊዜ ከድሮ ጀምረን እንደዋወላለን ግን ለጓደኛዬ እንማሚ እኮ በፊትም እኛ ሀገር ነው እያለ ድሮም ታወራለች። እኛ ገስት ላይ ስንገባ በደንብ አድርጋ ታወራለች። ስለዚህ ማሚ ይህ ልጅ ታውቀዋለች፣ እሷ እንደዚህ እንደዚህ ብላለች ብዬ ለጓደኛ አወራኋት። ስለዚህ ትናንትና ደግሞ እወስድሻለሁ ስትላት ለምንድን ነው የምትወስዳት? ይችን ልጅ እኮ ችግር ላይ ልትጥላት ነው ብላ አለች። ጓደኛ ለዛር ጎራችሁኝ እኔ ማዳም ቤት ነው ምሰራው። ሰወራችኝ ቪዲዮ ይሄው ሪከርዱ ወጣላት። በቃ ከዛ ውጭ እኔ ምን አገባኝ። እኔ እኔ እኮ ማዳም ቤት ነው ምሰራ የታውቃለሁ። እኔ ስለ እነሱ የምትገባባቸው እነሱ ሲጀምር እሷ ሪከርድ ለማንኛውም ሰው ታደርጋለች። እንዴ እኔ ሰጠችው። አንቺ ነሽ አሳልፈሽ የሰጠሽ፣ ይሄንን ይሄን፣ ደግሞ ጠርጥር ያለሁኝ እኔ እንደዚህ እንደምታደርጊ አውቄ ነው የተናገርኩት። ምክንያቱ የዚያን ጊዜ ጠይቅ ማሚ። አንቺ በፊት ቀን በኢማ አውረታሽኝ እኔ አንቺ እኮ አውቃዋለሁ ሌላ ነገር ስታወሪ አንቺ እኮ አቀዋለሁ ለምንድን ነው እንደዛ የምትይዩ ስልሽ እንዳትናገርብኝ እንዳትናገርብሽ እኔ ስለነቃሁብሽ ያንን ግሌት አደረግሽው። ግን እኔ ጓደኛ ነገር ስለማወራ ነበር ስለ አንቺ ብዙ ብዙ ስለአልሽ ስለምናወራ ለእሷ ልክ የላን ነበር፣ አንቺ ማልካት ለእሷ ልክ የላን ነበር። አበቃ ከዚያ ውጭ እኔ ማዳቤ ነው የምሰራው፣ አያገባኝም። መተሽል ዋሪው አንቺ ነሽ፣ ረት ነጥር

ማዳም ቤት ምሰሪ ከሆነ ይኸውልሽ እህቴ፣ ቆይ ስትናገሪ አንደኛ እናትሽ ትሆናለች፣ ሪስፔክት አድርገሽ አውሪ። ከሁለተኛ ምንም ሴራ ከሌለሽ፣ ተንኮል ከሌለሽ፣ ደባ ከሌለሽ ስለ ልጅቷ መጨረሻ ላይ ያረግሽው መልካም ነገር ነው ልጅቷን ለማዳን የሄድሽበት መጨረሻ ላይ ችግር ላይ ጥላታለች የሚለውን ይህን ቪዲዮ ሪኮርድ በማውጣት ሻንች ከሆነ ሻወጣሸው እሰየው። አሁን ግን ሌላ ተንኮል ምናምን ከሌለሽ፣ ማዳን ቤት ምሰሪ ከሆነ ማንንም ምን ማለት አይችልም ሌላ ተንኮል ከሌለሽ በስተቀር በቪዲዮ እንድትወጪልን ግን እንፈልጋለን ከይቅርታ ጋር እኔ ችግር የለውም ማዳም ቤት እኔ የምሰራው ማዳም ቤት ነው እንዴት አይነት ነገር ግንኙነት እንደሌለ ደግሞ ማንም ያውቃል መታ የምታወራው እሷ አሁን የምጠይቅሽን ጥያቄ በቪዲዮ አውጪልን ፕሊስ እኛ አሸእኔ መውጣት አልፈልግም ሳሪ የታሜ ሸራርጊው ታሜ ሸራርጊ ነ አማራ ሳይነት አዎ አሁን በጣም እየተበጠበጥን ያለ ነው። ውስጣችሁን ሸፍናችሁ እጅግ በጣም ብዙ ልጆች የብዙ ህይወትን እያበላችሁ አትታዩ ይ አንቺ እኮ አሁን ነጻ ነች ማይ አንቺ እኮ ሰላማዊ ሰው ነሽ። ለምሳሌ አሁን እኔ ነጻ ከሆንኩኝ ምንድን ነው አሁን ነኝ። በቃ ይኸው ምንድን ነው የምትፈልጉት ከኔ ብለሽ ጥያቄሽን መጠየቅ ትችላለች። ቢኮዝ እኛ ለጥያቄ መልስ አግኝተናል።

ቪዲዮ ምንም ማትወጣበት ምክንያት አይ ነው ካልሆነ፣ የምታውቃት ልጆች ጋይስ ፎቶ አንላኩልን። አረ እኔ እኔ ምን ሲጀመር፣ አዎ ምን ልንገርሽ በቪዲዮ የምትወጪበት ምክንያት መሰለሽ ለምትናገሪው ነገር ኃላፊነት ለመውሰድ ብቻ ነው፣ ሌላ ምንም አይደለም። ማንም አንቺን የሚያረግሽ ማንም አንቺን አታክ ባልሰራሽ ወንጀል አታክ የምትደረጊበት ነገር የለም። እኔ ሲጀምር ለዛ ነው ይሄንን ነገር ማንሳት አልፈለኩም። እመቤት ነው የምልህ፣ ግን በኋላ ማሚ ስብሳለ የሚለውን ነገር ሲሰማ ዶሆን እንደሆን አወኩና ነገር ለምችም ብት አይ ብዬ ነው። ምክንያቱም አንድ ሰው ማሚኔ እንደቀልድ ነው ያለ ሰው ግን አንድ ነገር የምናገረው አንቺ የት ነው ሁሉ ነገር የት ነው ሁሉ ታሪክ እያወቅሽ አንቺ ዝም በማለት በጣም ይደብራል። ምክንያቱም አስገቡኝ አልኩ እኮ አስገቡኝ አልኩ እኮ የዚያን ቀን ሳሪ፣ ብዙ ነገር የምታደርጊ ከፈለግሽ እኮ የሚቆጠሩ እንደዚህ ስለዚህ ቤት ስለሷ ስታወራ ትንሿ ነበረ ወይ ቢሮውን እራሱ እያለ ኮመንት ነበረ። ሲጀመር አቃዋለሁ እያለ እንዴ እኔ ዛሬ አቃዋለሁ ብላለች። አማራ ሳይንስ አንቺና እሷ የምትነጋገሩት እሷ እንደወጣችሁ አንቺ ሞተሽ ነው። ከዛ ውጭ አሁንም ቢሆን የላክሽልኝ ወይስ እራሱ ሌላ ነው የሚሆን? አሁን የላክሽልኝ እሷ ምሳ፣ አንቺስ ያለኩልሽም ሳሪ ሳሪ አንዴ ይቅርታ፣ በጣም በጣም ይቅርታ። እህታችን አማራ ሳይን አንድ ጊዜ ይቅርታ። ይህ ሁሉ ችግር ከሚመጣ አንቺ ነፃ ነኝ ብለሽ የምታስብ ከሆነ ምንም ችግር የለብኝም ብለሽ የምታስብ ከሆነ ለሁለት ደቂቃ ቢሆን ለሶስት ደቂቃ አለሁ ምንድን ነው የምትፈልጉት ከኔ ብለሽ ብትወጪ በቪዲዮ ምንም ማለት አይመስለኝም። ለኔ ችግር የለውም። እኔ በቪዲዮ እወጣለሁ ግን ለምንድን ነው እሷ እኔ እኔ አላልኩም የምትለው? ብላለች ብላለች ሰው አለች አመጣለሁ። እኔ ሌላ አመጣለሁ። ስለነሱ ብዙ ስለ ስታወራ ስለነበረ ሌላ ሪከርድ ያላችሁ ነው አመጣለሁ። ደስ ይላል። ራስሽን ነፃ አውጪ ውጪና በቪዲዮ ራስሽን ነፃ አውጪ። አንቺ ሳሪ የምታውቃቸው እኮ እሷ ናት። እኔ እኮ አላቃትም፣ እንደ ሌላ አላቃትም እኮ እዚሁ ላይፍ ላይ ነው የማውቃት። ምን አገባኝ ችግር የለም አለው በቪዲዮ ወጥቻለሁ። ችግር የለም አምጪ ቪዲዮ ኢንቫይት አድርጊያት፣ ቪዲዮ ኢንቫይት አድርጊያት። ና ቪዲዮ ፈርጊያታለሁ አማራ ብለን እንከራከራለን። ወደ ሌላ ቦታ ብዙ ኮሜንቶች ራሱ ሲጀመር ያለችው መስዋዕናት እንደምታውቀውም በይህ ቦታው የምትግባበው ሚስጥራኛቸው እነሱ ትንሿ ራሱ ሙዳይ ናት። አይደለችም? ይቺ ኤደን ናት። ኤደን ነው የምትባለው። ኤደን ነው ዲ አይደለም። እን ሴት ነው መሰረው ማንም ያገኛል። ምንድን ነው እኮ ማርያም፣ አንቺ እኮ ነሽ የምታወዛግቢ። ማንነትሽን ለማሳወቅ ለምን የምትፈሪው? እሺ ትወጣለች። ቆይ ጠብቂኝ። የተዘጋጀች ነው እየተዘጋጀች ነው፣ እንጠብቃት እስከዚያው። ቪዲዮ ክፈች። አማራ ሳይንት አታወዛግን። በጣም ብዙ ሰው እዚህ ያለው

ቆይ አወራሽ ነው ትጨርስና፣ ኦኬ ነፃ መሆንሽን አሁን ለማሳየት አሁን ከማሚ ጋር እንግዲህ ተነጋገሩ። ቆንጆ ነሽ፣ ቀይ ነሽ። ከመጀመሪያው ጀምሬ ልንገሪ አውቃታለሁ። እንታው ወቃለን ከአመት በላይ ይሆነናል። ታወራለች፣ ሪከርድ ታደርጋለች። ሲጀመር ከትንሹ እሱ ከከፈተ ጀምሮ እሷ እሱን እንደምታውቀው አብራ እነሱ ጋር እሷን ትንሿን አብራት እንደምትሄድ እንደምትገባ እሷ ላ የምታወራው እኔ እኮ የማውቀው ነገር የለኝም። የለኝ እኮ እኔ እኮ አላውቃትም። ሆነት ሪከርድ ያደረገችልኝ እንደውም በቅርቡ ሞ እሷ ምናለች እሷ ምናለችኝ አውቀዋለሁኝ። አማራው ጋር ስለምታዋወቅ ነው ኔንተ እንዲያያዙ